ከሰሞኑ እጅግ በሀገራችን ላይ ከባድ ሀዘን ገጥሟታል። የለጋዋ ወጣት ቀነኒ ሞትን ሰምተን ሀዘናችን ሳይወጣ በትላንትናው እለት ደግሞ ከአርባ ምንጭ ዝኪቲ ለንግስ እየተመለሱ በነበሩ ምዕመናን ላይ ከባድ የሆነ የመኪና አደጋ ደርሶ አስራ ስምንት ሰው የሚሆን ህይወታቸው አልፏል። ጆሲ ኢንዛውስ ዮሴፍ ገብሬም ከእነሱ ጋር ነበረ። ሌላኛው አሳዛኙ ዜና ከአዋሽ አርባ ወደ ሰመራ እየሄደ ያለ ባስ በመኪና አደጋ ብዙ ሰዎች ህይወታቸው አልፏል። ለዛሬ እነዚህን መረጃ ይዘንላችሁን ቀርባለን። ቻናሉን ላይክ ሰብስክራይብ እያደረጋችሁ ወደ መረጃው በትላንትናው ዕለት ከአርባ ምንጭ ዚኪቲ ለንክስ እየተመለሱ በነበሩ ምዕመናን ላይ ከባድ የሆነ የመኪና አደጋ ደርሶ 18 ሰው በላይ የሚሆን ህይወታቸው አልፏል። ታዲያ ነፍሳቸውን ይማረውና ከእነዚህ ወጣቶች ጋር የነበረው ጆሲ ኢንዝሃውስ ወይም ደግሞ ዮሴፍ ገብሬ ስለተፈጠረው አደጋና ከአደጋው በፊት ስለነበሩት እጅግ አሳዛኝ የመጨረሻ ሰዓታት ልብ የሚነካ መልእክት በማህበራዊ ገጹ ላይ አስተላልፎ ነበር። መነሻውን ሐዋሳና ሻሸመኔ ከተማ አድርገው የመጋቢት ክብረ በዓልን ዚኪቲ በማክበር ወደ መጡበት በመመለስ ላይ የነበሩ ምዕመናን ላይ ወላይታ ዞን በዴስ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬ ተበጥሶ ከ18 በላይ ምዕመናን ከዚህ ዓለም ድካም አልፈዋል። አደጋውም ምሽት 12 ሰዓት ተኩል አካባቢ የደረሰ ሲሆን የተሳፈሩበት መኪና ወንዝ ውስጥ የገባ ከመሆኑ የሟቾች ቁጥር ከዚህ የበለጠ ያሻቀባል ተብሎ ይቆጠራል። በአደጋው የተጎዱ ምዕመናን በወላይታ ሶዶ ኦቱና ሆስፒታል የሕክምና ክትትል እየተደረገላቸው ይገኛል። እንግዲህ እግዚአብሔር ነፍሳቸውን ከደጋጎች ጎን ያኑርልን። ታዲያ ከዚህ ጋር ተያይዞ ጆሲ ኢንዛውስ ወይም ደግሞ ዮሴፍ ገብሬ በማኅበራዊ ገጹ ላይ ባስተላለፈው አሳዛኝ መልእክት እርሱም ከሟቾች ጋር በነበረው መጨረሻ ሰዓታትና ከአደጋው በፊት ስለነበረው እጅግ ልብ የሚሰብር ሀዘን መልእክቱን እንዲ ሲል አስተላልፏል። ያስተላለፈውን መልእክት ሞት፣ ክፉ የጻድቅ ረፍት ብዬ ልጀምር። በከባድ ሐዘን ውስጥ ጻድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፍቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጊቲ አቡዬ ተገኘው ታላቁ አቢ ጾም እንደመሆኑ በተአምራዊ ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንቅሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የእኔና የወጣቶች ትውውቅ በዚህ ይጀምራል። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እየተነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ፣ እኔም ከተቀመጥኩበት ተስፈንጥሬ ተነሳው። ከጠዋቱ ሶስት ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዶ በዴስ ወንዝ ሲደርሱ መኪናው ፍሬም በጥሶ ተሳፋሪዎች መካከል አስራ አምስት ምዕመናን ሕይወት ማለፍን ሰማ። ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኖረው መሥዋዕት መሆናቸው ሲገባኝ የጻድቃን ረፍት አልኩ። ኡፍ መሪ ራዘን ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጠን ብሎ እንግዲህ ድምፃዊ ጆሲ ኢንዛውስ ወይም ደግሞ ዮሴፍ ገብሬ ስለነበረው እጅግ አሳዛኝና የመጨረሻ ሰዓታት እንዲህ የማህበራዊ ገጹ ላይ አስፍሮ ነበረ። ይህን ተከትሎ ብፁ አቡነ ኤልያስ በዚህ አደጋ ከሞቱት ምዕመናን ሳቢያ የተሰማቸውን ሐዘን በመግለጽ አርባ ምንጭ ከተማ የሚገኙት አድባራትና ገዳማት ፍትሃት እንዲደረግ አባታዊ መመሪያ ሰጥተዋል። አቡነ ኤልያስ በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ የመጋቢት አቦ የንግስ በዓል አክብረው በመመለስ ላይ ሳሉ በተከሰተ የመኪና አደጋ ህይወታቸውን ላጡና ጉዳት ላስተናገሩት ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ተጉዘው በመጡ ምእመናን ሞት የተሰማቸውን ሐዘን በመግለጽ የእግዚአብሔር ፍቃድ ሆኖ በአደጋው ምክንያት ከስጋ ድካም ላረፉ ወንድሞችና እህቶች በአርባ ምንጭ ከተማ ሚገኙ ሁሉም አድባራትና ገዳማት አባታዊ መመሪያ ሰጥተዋል። አምላካቸውን ብለው ታምነው ለወጡ ነፍሳት ልውል እግዚአብሔር እረፍት ይስጣቸው ጻድቁም በምልጃቸው ይቁሙላቸው ሲሉ ብዙ አቡነ ኤልያስ በአደጋው ለሞቱት ለእነኚህ ምዕመናን የሰማቸውን መልእክት አስተላልፈዋል። ፈጣሪ የሞቱትን ነፍሳት በአጸደገነት ያኖርልን። ሌላኛው አሳዛኝ ዜና የሰመራ ዩኒቨርሲቲ እግር ኳስ ተጫዋቾችን ይዞ የነበረው ባስ ከአዋሽ አርባ ወደ ሰመራ እየሄደ እያለ በመኪና አደጋ የብዙ ሰው ነፍስ ጠፍተዋል። እነዚህም መካከል አንዱ የስፖርት ጋዜጠኛ የሆነ ህይወቱን አጥቷል። ለቤተሰቦቻቸው መጽናናትንና እንዲሁም ለእነሱም ነፍስ ይማርልን። የዛሬው ቪዲዮ ይህን ይመስላል። በሌላ መረጃ እስከምንገናኝ መልካም ቆይታ እኔ ጓደኞቼን ያጣሁት አንድ ድንገትም እኔ መሄድ ፈልግ ነበረና አስመዝግበኝ ያልኩት ልጅ ሳስመዘግበኝ ቀረ። በዛው ነበረ እንትን ማለት ላልሄድ ይቻልኩት። እጅግ ሆኖ ያሳዝናል። ማርያምን የቀሩ ልጆችም አሉ፣ ወላይታ ላይ ሕክምና እየታረገላቸው ያሉት። እግዚአብሔር ምሕረቱን ይላክላቸው፣ የሞቱትንም ነፍስ ይማር። መሻሻል ህዝብ እንዲሁም ለቤተሰቦቻቸው መጽናናቱ እመኛለሁ። አንድ ነገር ማለት ፈልጋለሁ። ወጣቶች ተባካችሁ፣ ባለን ጊዜ ሁሉ በቃ እንዴት ነው አንጨነቅ፣ አናስብ። ፈጣሪ ያለው ነገር ሁሉ ይሆናል። አሟሟታችን የሚያሳምርልን ከምንም በላይ ሻሸመኔ ሀገሬ፣ ዛሬ ብዙ ልጆቿን አጣለች። ከአርባ ምንጭ ወደ ሻሸመኔ ሲመጡ መንገድ ላይ በደረሰ አደጋ በጣም ብዙ እህትና ወንድሞቻችንን በሞት ተነጥቀናል። ስለዚህ ሻሸመኔ የምትገኙ ሁላችሁም የሀገሬ ሰዎች፣ እንዲሁም ልጆቻችሁን ወንድም እህቶቻችሁን ያጣችሁ ቤተሰቦች፣ ጓደኞች ሁላችሁም፣ እግዚአብሔር መጽናናትን ይስጠን። እግዚአብሔር ልባችሁን ያበርታ።